በዕለተ እሁድ በሳንቲያጎ ቤርናቤው የሚደረገው የኤል ክላሲኮ ተጠባቂ ጨዋታ ላይ በሪያል ማድሪድ እና በባርሴሎና በኩል ያሉ ወሳኝ ተጫዋቾች ከጉዳት አገግመው ወደ ልምምድ እየተመለሱ ይገኛሉ። በዓለማችን ላይ ተወዳጅነት አትርፈው በደርቢ ጨዋታ ደረጃ ከዋነኞች ውስጥ የሚጠቀሰው ኤል ክላሲኮ በዘንድሮው የውድድር ዓመትም ትኩረትን ስቦ ቀጥሏል። በባርሴሎና በኩል በጉዳት የከረሙት ፌራን ቶሬስ እና ራፊኒያ ወደ ልምምድ ተመልሰው ትላንትና፣ በከፊል ዛሬ ደግሞ ሙሉ ለሙሉ ልምምዳቸው በጋራ ከቡድኑ ጋር ያጠናቀቁ ሲሆን ለኤል ክላሲኮች ዝግጁ ሆነው በባርሴሎና ስብስብ ውስጥ ለመካተት የሕክምና ፍቃዳቸውንም እስከ ነገ ድረስ እንደሚያገኙ ይጠበቃል። በሪያል ማድሪድ በኩል ደግሞ ከተከላካይ መስመሩ ቋሚ ጀማሪዎች ውስጥ የሚመደቡ ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫል ና ሀውሰን እንዲሁም ደግሞ ሴባዮስ ለዕለተ እሁድ ኤል ክላሲኮ ድግስ እንደሚሳተፉ ከወዲሁ በስፋ ሲነገር፣ በስብስብ ውስጥ የመመለሳቸው እድልም ከቀን ወደ ቀን ከፍ እያለ መጥቷል። ምንም እንኳን በሁለቱም ቡድኖች ውስጥ ከሚገኙት ተጫዋቾች ለጨዋታው ዝግጁ ቢሆኑም ከሜዳ ርቀው የሰነበቱ ተጫዋቾች ወደ ቋሚ አሰላለፍ በፍጥነት ይገባሉ ወይ የሚለው ጉዳይ ጥያቄን እየጫረ ነው። በባርሴሎና በኩል አዲስ ጉዳት ዜና፣ አማካኙ ፍሬንኪ ዲዮንግ ዛሬ በነበረው ልምምድ ምቾታ ለመሰማት አጋጥሞት ልምምዱን ሳይጨርስ መውጣቱ እየተነገረ ይገኛል። ኔዘርላንዳዊው አጥቂ ጆሹዋ ዚርክዚ በጥር የዝውውር መስኮት ማንቸስተር ዩናይትድን ሊለቅ እንደሚችል በስፋት እየተነገረ ይገኛል። በዘንድሮ የውድድር ዓመት በፕሪምየር ሊግ ዋንድም ጨዋታ በቋሚ ግንኙነት መጀመር ያልቻለው ጆሹዋ ዚርክዚ በቂ የጨዋታ እድልን ማግኘት እንደሚፈልግ አንዳንድ የመረጃ ምንጮች መግለጽ ችለዋል። የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት ሩበን አሞሪም በዚርክዚ እምነት እንደሌላቸው እየተነገረ መምጣቱም ዳግም የዚርክዚን እና የማንቸስተር ዩናይትድን እህል ውሃ እንዳይቋጨው እየተሰጋ ይገኛል። ቀያይ ሴጣኖቹ ምናልባት ዚርክዚን በውሰት ል የመልቀቅ እድላቸው ከፍተኛ እንደሆነ እየተነገረ ሲሆን በቋሚነት ሊገዛው የሚመጣ ቡድን ቢኖርም እንኳን እሽታቸውን እንደሚሰጡ ይጠበቃል። ዝርግዝን ከሚፈልጉ ቡድኖች መካከል ደግሞ የእንግሊዙ ቡድን ዌስትሃም ዩናይትድ ቀዳሚው እንደሆነ የተሰማ ሲሆን ዝርክዚም ለመዶሻዎቹ እሽታ ሊሰጥ እንደሚችል ተነግሯል። ዝርክዚ ባሳለፍ ነው የውድድር ዓመት ለማንቸስተር ዩናይትዶች በአንዳንድ የአውሮፓ ሊግ ጨዋታዎች ላይ ልዩነቶችን ሲፈጥር እንደነበር አይዘነጋም። ጀርመናዊው ጥበበኛ ጀማል ሙሴላ ወደ ልምምዱ መመለሱ ተነገረ። በክለቦች የዓለም ጨዋታ ላይ ባጋጠመው አስከፊ ጉዳት ምክንያት ለረዥም ጊዜያት ከሜዳ ርቆ የሰነበተው ጀማል ሙሴላ ወደ ወደ ልምምድ መመለሱ ለቬንሶንት ካምፓኒ ቡድን ባየር ሙኒክ መልካም ዜና ሆኗል። ሙሴላ በአውሮፓ ከሚገኙ ድንቅ ወጣት ተጫዋቾች ውስጥ የሚመደብ ሲሆን በጨዋታ ውስጥ ለተጋጣሚ ቡድን አደጋን ከሚፈጥሩ ተጫዋቾች ውስጥም ዋነኛው ነው። ቀስ በቀስ ወደ ሜዳ በመመለሴ ደስተኛ ነኝ ሲል የተናገረው ጀማል ሙሴላ እስካሁን ድረስ በእርግጠኝነት በዚህ ጨዋታ ይመለሳል ባይባልም ከፈረንጆቹ አዲስ ዓመት አስቀድሞ ወደ ሜዳ እንደሚመለስ ይጠበቃል። ባየር ሙኒኮች በዚህኛው የውድድር አመት ድንቅ የሚባል አጀማመርና አድርገውም ምንም አይነት ሽንፈት ያልገጠማቸው ሲሆን በዚህ የቡድን ጥራት ላይ እንደ ጀማል ሙሲያላ አይነት ምርጥ ብቃት ያለው ተጫዋች መጨመሩ ቡድኑ የያዘውን አይበገሪነት ያስቀጥለዋል ተብሎም ይገመታል።